እንዴት ነሽ ነይት? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። እንዴት ምን ነሽ ነው? እናም ወይ? ምን ብዙ ጊዜሽ ነው? አዎ ብዙ ጊዜ ነው ስምንት ዓመት ነው አልገባኝም። ስምንት ዓመትሽ ነው? አዎ። የሚወጣኝም የሚያገባኝም ሰው ነው። ጎረቤቶች ጎረቤቶች ናቸው የሚወጡሽ? አዎ ጎረቤት ናቸው የሚወጡኝ። እኔም ድጋፍ የሚያደርጉልኝ እነ ዩኒቨርስቲዎች ኮቸሮ የትንም ምንትንም እያመጡ እነሱ ናቸው፣ በእነሱ ላይ ነው ያለው። የገቢ ምንጭ የለኝም። ህክምና ምናምን ሞክርሻል? በምን ምክንያት ነው እንዲህ የሆንሽው? በመውደቅ ይመስለኛል፣ ወድቅ ያለው አንድ ወቅት ላይ ወድቅ ያለሁ እና ህክምና ሳረግ አጥንትሽ ላይ ምንም ችግር የላሉ። ከዛ ወዲያ እግሬ እየተሳበ እየተሳበ መጣ። ከዛ ወዲያ በቃ እቤቱ አልፈን እንተናል። እኛ ምን እናግዝሻሁ? ያቅማችሁን ነው እንጂ ያለውን ሰው ያለውን እሺ። ተመለስን። እሺ አምሳ ኪሎ ዱቄት አምሳ ኪሎ ጤፍ። አመሰግናለሁ አመሰግናለሁ። እግዚአብሔር ስጥልኝ፣ ተባረኩ። ብሩክ ነው። ጤናችሁን ይስጣችሁ። ከኔ ማን መርቅ? እግዚአብሔር ስጥልኝ፣ ዘሮቻችሁ ይባረኩልኝ፣ ጤናችሁን ይስጣችሁ፣ ተባረኩ። ከኔ ይሰውራችሁ፣ ከኔ ያድናችሁ፣ እግዚአብሔር ስጥልኝ። እግዚአብሔር ስጠው፣ ይባረክ። ብሩክ ነው። እናንተም ጉልበታችሁን ይባርክልኝ፣ ጤናችሁን ይስጥልኝ፣ ጠያቂ ያሰጠን ጠያቂ አያሳጣኝ። ተባረክልኝ አይኔት ሳንቲም ደግሞ ለልጆች ትምህርት ቤት ምናምን አንዳንድ ወጪ ነግዞት አምስት ሺ ብር ናትች ጸዳ ለማርያምን ይመረቁልኝ። ሽ እግዚአብሔር ስጥልኝ። ከባረክ ብሩክ ትሁን። ጤኗን ይስጣት ጉልበቷን ይባርከው። አሜን። ዘሮቿ ይባርኩ። ዘር ካላትም ዘሮ ዘሮቿ ታገኝልኝ። ጤናችሁን ይስጣችሁ። እናንተም ተባረኩ። አሜን። እግዚአብሔር እንደዚህ እንደለፋችሁልኝ ሚካኤል፣ ቅዱስ ሚካኤል፣ ቅዱስ ገብርኤል ይልፋላችሁ። ያሰባችሁት ይሳካልኝ። ተባረክ አንተም ተባረክ። አሁን ሁሌም ጎረቤቱ ናቸው የሚያስወጡ የሚያስገቡሽ። አይሰለችም አይሰለችም። ያው እኔም ራሱ አንዳንድ ቀን ስተኛ ጀርባሽ ይቃጠላል ጀርባሽን ያቃጥሏል እያሉ ያወጡኛል፣ ፀሐይ ያሞቁኛል። ስፈልግ ያስገቡኛል። ስፈልግ ደግሞ ፀሐይትን ሙቄ ገባለሁ። እግዚአብሔር ይባረካቸው። አሜን አሜን። እግዚአብሔር ጤናቸውን ይስጣቸው። ጉልበታቸውን ይባረኩ፣ ዘረቻቸው ይባረኩል። ያስገቡልሻል፣ እኛ እናስገባው፣ ያስገቡታል። ችግር የለም። ደግሞ ሰላም። አሚን አሚን። እናመሰግናለን ቆሎ ገዝታችሁ